ምንሊክ በግዞት ያደገው ንጉሥ በኢትዮጵያ ሰማይ ስር ካሳ ኃይሉ የሚባሉ ሰው አጼ ቴዎድሮስ ንጉሠ ነገሥት የኢትዮጵያ በሚል ስመ መንግሥት ነገሱ። ከንግሥናቸው በኋላ በየአካባቢው የተበተነውን የኢትዮጵያ አስተዳደር በአንድ ለማዋሃድ በየመሳፍንቱ መዝመት ጀመሩ። የሁሉም መሳፍንቶች በጦር ካንበረከኩ በኋላ የራሳቸውን ሰው ሾመውበት ወደ ሸዋ ተሻገሩ። ሸዋ ሲደርሱ በንጉሱ ህመም ምክንያት መኳንንቶቹ ተጨንቀው በእሳቸው ግስጋሴና ጦረኝነት ተጠበው ምን ማድረግ እንዳለባቸው የአመራር ጥበብ ጠፍቶባቸው አገኟቸው። ህዳር 30 1848 ዓ ም ሌሊት የሸዋዎች አለቃ ንጉሥ ኃይለ መለኮት አረፉ። ከመኳንንቱ ግማሹ ንጉሱን ደረት እየደቁ ቀበሩ፣ ግማሹ የኃይለ መለኮት ወራሽ ምኒልክን ይዘው ወደ ምንጃር ሸሹ። ለውጊያ የተዘጋጀው የአጼ ቴዎድሮስ ጦር እየተከተለ ይዋጋቸው ጀመር። ሸዋዎች ችግሩ ቢደራረብባቸውም በቀላሉ አልተንበረከኩም። ጠንክረው ተዋጉ። በሁለቱም ወገን ብዙ ሰው ተጎዳ። ከብዙ ክትትልና ውጊያ በኋላ መኳንንቱ ተማክረው መልእክተኛ ያልከው ምኒልክን ይዘው ለአጼ ቴድሮስ ገቡላቸው። ቴድሮስም እጅግ ተደሰቱ። ምኒልክን አክብረውና ተንከባክበው ያዟቸው። አጼ ቴድሮስ ምኒልክን ይዘው ከሸዋ በየካቲት ወር ተነስተው ደብረ ሊባኖስ ተሳልመው ሐምሌ ወር ላይ ጎንደር ገቡ። ምኒልክ የአባታቸውን ለቅሶ ተረጋግተው ሳያለቅሱ ሐዘኑ ከውዳቸው ሳይወጣ በብርድና በሙቀቱ በደጋና በቆላ በገደልና በሜዳ ብዙ ተንከራተው በመጨረሻ በአጼ ቴዎድሮስ እጅ ቢወድቁም እንደ ምርኮ ሳይጉላሉ፣ እንደ ግዞተኛ ሳይመረመሩ በክብርና በእንክብካቤ እንደተያዙ ከንጉሠ ነገሥቱ አጠገብ ሳይርቁ ባደሩበት እያደሩ ከአባታቸው መኳንንትና ከእናታቸው ጋር በቁም እስረኝነት ተቀመጡ። ምንሊክ ምንም የቁም እስረኛ ቢሆኑ እንደ ልዑል በከፍተኛ ተወዳጅነት የኖሩ ናቸው። አጼ ቴዎድሮስ ከልጃቸው ከመሸሻ የበለጠ ፍቅር ለምንሊክ እንደነበራቸው ብዙ ጸሐፊያን ይናገራሉ። የቁም እስረኛ ሆኖ በንጉሥ መወደድ አዲስ ላይ ሆን ይችላል። ነገር ግን ንጉሥ ልጁን በግዞት ለያዙ ሰው መዳር ግን ትንሽ ግር ማለቱ አይቀርም። ምኒልክ አልጣሽን በቴዎድሮስ ፍላጎትና ሐሳብ አመንጭነት አገቡ። ይህንን እውነት አፈወርቅ ገብረ ኢየሱስ በሚጣፍጥ ትረካ ሲገልጹት አጼ ቴዎድሮስ ከገዛ ልጃቸው ከመሸሻ ምኒልክን አጥብቀው ይወዱ ነበር። መሸሻና ምኒልክ አብረው አደጉ። ምንም የቁም እስረኛ ቢሆኑ ምኒልክ በቴዎድሮስ ቤት ተከብሮ ተቆላምጦ ተከብክቦ አደገ። ነገር ግን ያሁሉ መከብከብ ያሁሉ መቆላመጥ መቆላመት ምን ሊሆን ከልብ ሊደርስ ነው? በወርቅ ቀፎ ተዘግቶ ከሚኖር ቆቅ ቅጠል ለቅጠል የሚዛለል ወፍ ይበልጠዋል። ምንሊክ ነፍስ እያወቀ አእምሮ እየዋጠ ሄደ። ልጅነቱ ቀረ። ምንሊክ የአገሩ ንፋስ የአገሩ ወንዝ ይናፍቀው ገባ። ይሮጥበት የነበረው መስክ፣ ይድህበት የነበረው ልፍኝ ውል ይለው ይናፍቀው ጭምር። ድሮስ ህፃኑ ምንሊክ ኃይለ መለኮትን ያህል አባት በጠዋት ተቀጭቶ ሄዶበት የአያቴ ቅማቱ አልጋ በኃይለኛ እጅ እንደፈረሰ የአባቱ ዘውድ አላግባብ እንደወደቀ ታየው። እሱም ገና ነፍስ ያላወቀ ልጅ ሆኖ ተከላክሎ የአባቱን አገር ባለማዳኑ ያዝን ይተክዝ ይቆረቆር ጀመር። ቀጥሎም ጉብዝናው እየገፋ በሄደ ጊዜ ያለፈው ሳለፈ ከእንግዲህ ምን ሲሆን እናያለን? ከዚህ ሆነን ምን እንጠብቃለን? አለና አገሩ ለመግባት ልቡ ቆረጠ። ከዚህ በኋላ ወዲያ የሚሄዱን ነገር ሌት ተቀን ያስብ ጀመር። ወደ አገሩ መላላክ ጀመረ። በዚህ መካከል አጼ ቴዎድሮስ የገዛ ልጃቸውን አግባ ብለው ለምንሊክ አጋቡ። ነገሩ ለብልሃት ነበረ። አጼ ቴዎድሮስ ያሰቡት ብልህ ነበሩና የኋላ ኋላ ሚኒሊክ ለአገሩ ጌታ ሳይሆን አይቀርምና ይህን ጊዜ ልጄን ላጋባው፣ ለእኔም ጥግ ይሆነኛል፣ በእኔም ዘር በልጅ ምክንያት ባለ ዘውድ ባለ አልጋ ሆኖ ይቀራል ብለው ነበር። ነገር ግን የስላሴ ሀሳብ እንዲህ አልነበረም። ሚኒሊክ ግን ለጊዜው እምቢ ማለት አልሆነለትም። በውድም በግድም አገባ በማለት አፎር ገብረ ኢየሱስ ማብራሪያቸውን ይደመድማሉ። አፄ ቴዎድሮስ ልጃቸውን ለሚንሊክ የዳሩበት ምክንያት ሌላ ፖለቲካ ዓላማ ሳይኖራቸው አይቀርም። ምኒልክ እድሜው ከፍ ሲል በአባቶቹ ወንበር አስቀምጠው በልጃቸው በኩል የሸዋን ፖለቲካ ሊቆጣጠሩና እንደፈለጉ ሊዘውሩት አልመው ሳይሆን አይቀርም። ምኒልክ እጅግ ትግስተኛ፣ ለዓላማቸው መሳካት ምቹ ጊዜ በመጠበቅ ችኮላ የማይታይባቸው ሩቅ ሐሳቢ የመርህ ሰው ናቸው። በተጨማሪም ያላቸውን መልካም እድል በተገቢው መንገድ የሚጠቀሙ ፣ መኳንንቶቻቸውን አክብረው የሚይዙ ፣ ጠላቶቻቸውን በደንብ የሚያጠኑ በመረጃ የሚንቀሳቀሱ መምታት ያለባቸውን እስከ መጨረሻ የሚመቱ የሚታረቁትን በፍጹም ይቅርታ የሚታረቁ ድንቅ መሪ ናቸው። አፎር ገብረ ኢየሱስ እንዳሉት የቆቅነት ተፈጥሮ አላቸው። የቆቅ እንቁላል ዶሮ ታቅፋ ከቤት ቢፈለፈል ጫጩቱ ከዶሮ ጫጩት ጋር ቢያድግ መብረል ስትችል ወደ ጫካ ሄዱ ከዘመዶቹ ይቀላቀላል። ምኒልክ በአፄ ቴዎድሮስ ፍትፍት ቢያድጉም በቴዎድሮስ ሽንጥና ጠጅ ጡንቻቸው ቢፈረጥምም በቴዎድሮስ እልፍኝ ከቴዎድሮስ ልጅ ጋር ጫጉ ላይ ቢወጡም አልጋው እንደ አባቶቻቸው አልጋ አልምቻላቸው። ጊዜውን ጠብቀው ከዘመዶቻቸው ተጻጽፈው ከመኳንንቶቻቸው ጋር ሽምጥ ጋልበው ሸዋ ገብተው የቴዎድሮስን ሹም ፈንቅለው ከአባቶቻቸው አልጋ ተቀመጡ። የምንሊክ ልጅነትና ወጣትነት እስከ 12 ዓመት በድሎት 10 ዓመት በግዞት ያለፈ ሲሆን የጉልምስና ዘመናቸው ደግሞ ሀገርን በማገልገል በንጉስነትና በንጉሰ ነገስትነት የተጠናቀቀ ነው። እንኳን አፄ ቴዎድሮስ የ21ኛው ክፍለ ዘመን ትውልድ በፍቅራቸው የወደቀ ጥቂት የጠላቸው በአመራር ሰጭነታቸው የተወዘገበባቸው ድንቅ ሰው ናቸው።